አንዳንዱ ሰው ምላሱ ጥቁር ነው መሰለኝ። እንዴት መብራት ኖረ ምናምን እያለ የነበረ ህዝብ ነበር። ይኸው አሁን ይህ ቪዲዮ ስሰራ ማለት ነው ኤዲት ሳደርግ ሰባት ሰዓት ስምንት ሰዓት ምናምን ሆኖ ስምንት ሰዓት ነው እስካሁን ድረስ፣ ትናንትና ሌሊት የጠፋ መብራት የሚባል የለም ማለት ነው። ያለኝ አማራጭ ክሰል ማቀጣጠል ነው። ለነገረኛ ሰው ክሰል ይነድለታል ይባላል እና ነደደድኝ ክሰል። ለማንኛውም ከዛ በጣም ጸድ የሆነ ምግብ ልሰራ አስቤ ተነሳሁ ማለት ነው። እስከማውቀው ድረስ ሩዝ መቀቀል በጣም የምችል አይነት ሰው ነበርኩኝ እና አሁን ምን እንደተፈጠረ ባይገባኝም ሩዙ የሆነ ነገር ሆነ ማለት ነው። እና ላሳይጋችሁ። ወንድ ምስቁ እርግጠኛ ነኝ። ብቻ አላቅም። አሁን በረሃብማ አልሞታትም፣ ግን ወደ ሆነ ነገር ተቀየረ። በቃ ወደ ሊጥነት ተቀየረ። ከዛ የሩዝ ገንፎ ሆነ ማለት ነው። ከዛ የሩዝ ገንፎ ሆነ ማለት ነው። ለማንኛውም አሰውን ጨምሬበታለሁ። ውሾቹ አብሮኝ ከበሉ እሰየው። ውሾቹ አልበላም ካሉ ግን እኔ በልቼ እጨርሳታለሁ። የፈለገው ይመጣታል እንጂ በልቼ እጨርሳታለሁ። ጉሮሬን አሞኛልና የሆነ የጉሮሮ መላለጫ ምናምን ፈልጌ እማወጣለብኝ በኃይለኛ አሁን ጉሮሬን ያዘኝ። መብራት በመኖሩ ስትደናነቁ የነበረው እላችሁ። ያው መብራት ከጠፋ ሰዓታት ተቆጥሯል። ሰዓታት ማለት ምናምን መብራት የሚባል ያሉን ክሰል የሚባል ህይወት ነው ያለው ቁጭ አፈራም ወይ ምናምን ይሉኛል እና ጠዋት ጠዋት ከእንቅልፌ እንደተነሳ የመጀመሪያው የምሰራው የማደርገው ነገር እቺ ነው። ለአንዳንዶች ማላገጥ ልትመስላችሁ ትችላለች፣ ትንሽ ነገር ትመስላለች፣ ግን ለእኔ በጣም ወሳኝ እና ኢምፖርታንት ነገር ነው። በተለይ ስትሬቺንግ ምናምን በጣም ወሳኝ ነው ምክንያቱም በዲስክ መንሸራተት አጋጥሞኝ ረጅም ዓመት በዲስክ መንሸራተት በሽታ ታምሜ የነበርኩ ሰው ነኝ እና ሁሌ ስትረች ካላረኩኝ ህመሙ የመነሳት እድሉ ይኖራል ሁሌም። ስለዚህ ሰውነቴ ሁሌ ስትረች ማድረግ አለብኝ። ትንሽዬ በቃ ያልተካበደች ስፖርት ሰራለሁ ማለት ነው። ውሾቹም የዛን ሰዓት በቃ ጨዋታ ነው የሚያደርጉት እና የጠዋጠዋት ሩቲን የቺናት በቃ ግብዳም ጡንቻ መሆኑ ሰዎች እንዳይፈሯችሁ፣ በጣም ቀጫጫ መሆናችሁ ሰዎች እንዳይንቋችሁ የሚያደርግ ስፖርት ነው። በቃ ትንሽ ስፖርት ህይወታችሁ ውስጥ ያስፈልጋችኋል። ጤናችሁን ለመንከባከብና ለመኖር ማለት ነው እና ስፖርተኛ ለማለት ነው። ይህ ቪዲዮ የማጋራችሁ አይኔን ጉዳት አሳየው ይላሉ ሰዎች የተረቱ። ዛሬ ምግብ ሸቷት መሰለኝ የሆነች ድመት መጣችና ገባች ቤት ውስጥ ማለት ነው። እና እኔ አልጋ ላይ ተኝቼ ነበር። ውሾቹም ተኝተዋል። ፀሐዩ በጣም አይለኛ ስለሆነ እና ድምፃቶች የባባራት ውሾቹ ይነቃሉ። በእርግጥ ማባረር ፈልጌ አይደለም። ገብታ ብትበላ ምናምን ደስ ይለኛል። ግን ውሾቹ እንደዚህ ድመት ብ የሌላ እንስሳ ሲያው በጣም አግሬሲቭ ነው የሚሆኑት። ከፊት ለፊት ተኝቷል፣ በተለይ መድፉ በጣም ልምድ ያለው ውሻ ነው እንደዚ እንስሳት በማባረር ማለት ነውና፣ በእጅ ለማባረር ሞከርኩኝ ውሻዋን ድመቷን ማለት ነው እና የሚገርመው ነገር የእጄን እንቅስቃሴ ሰማው፣ ድምፅ አላወጣውም። ስሙ እዩትማ። እግዚአብሔር ነው ያተረፋት። ደግነቱ እሷም ቶሎ ጣ አምልጣለች። እነሱም ብዙ አልጨከኑባትም፣ አልተከተሏት ሙቀቱ ኃይለኛ ስለነበር ተኝቼ ነበር እና ተጠራው ማለት ነው ዮና ዮና አስተብሎ ከዛ አቤት ብዬ ወጣው። ከዛ አስጠራችኝ ሰው እንጀራና ሽሮ ሰርተ ብላ ብላ እንጀራና ሽሮ አዘጋጅታ ሰጠችኝ ማለት ነው። ሽሮ ዱቄቱንና እንጀራ፣ ሁለት እንጀራ የሚገርመው ነገር ምን ብላ ጠየቀችኝ። ይበላለው ብላ አስበህ ነው ከቤት ወጥተ እዚህ የመጣው ብላ ጠየቀችኝና የመለስኩላት መልስ ስለሚበላው ነገር አልጨነቅም፣ እግዚአብሔር ሆይ ያዘጋጃል ሁሌም ብዬ ነው ያልኳትና ሳቀች። በእርግጠኝነት እግዚአብሔር እንደሚያዘጋጅ እርግጠኛ ነበርኩና እግዚአብሔር ዛሬ በእሷ ላይ አድሮ ሽሮ ሽሮና እንጀራ መጣ ማለት ነው። ቤት ይረሳል። ስለዚህ ዛሬ ምሳና እራት ሽሮ ወጥ ነው የሚሆነው ማለት ነው። ስለዚህ ሁለት እንጀራ አለን ለእኔና ለውሾቼ ሁለት እንጀራ በቂያችን ነው። በእርግጠኝነት ስለ ሽንኩርት አከታተፊ አቃቂርም ያወጣ ሰው ይኖራል። ግን በጣም ቀረን ከተፋለን። አብሶሉ የመብላት ልምድ የሌለኝ ይመስላችሁ ሰዎች አላችሁ፣ እና ልምድ አለኝ እና ክራተሽን አይታችሁ ትሆነ የሆነ ፋይፍ ስታር ሆቴል ላይ ምናምን በሼፍነት ያገለገልኩ ነው ይመስለ ለበጣም ለብዙ ሰው። እስካሁን ድረስ አይኔም አላለቀስም፣ እና እውነተኛ ሽንኩርት ነው ውሸት ምናምን ክ እንዳይመስላችሁ፣ እየከተትኩ ያለት ለዛ አሁን ነው ማካተል የመጣው ማለት ነው። ታናሽ እህት አለኝ እናቴ አለች እና ታናሽ እህቴና እናቴ ነበሩ ምግብ የሚያዘጋጁት ሁሌ። አሁን አሁን አታጠለኝም። በእርግጠኝነት ይሄን ቪዲዮ ሴት አየዋለች። ሲስቱ በቃ ነይና ስር ይቅርበኝ ምላ መስሏት ነበር። ለምን ትልቅ የሽንኩርት እንደመረጥኩ ራሱ አሁን ሞግረ ይገባኝ። ብዙ ነው ይሄ ሽንኩርት እንግዲህ የሽንኩርቱን ማቃጠል እንደ ምክንያት አድርገን እስከ ዛሬ ድረስ ስላጣናቸው ናቸው ሆድ ስላስባሱ ነገሮች እናለቅሳለን፣ ማለት ነው አስታክን ሽንኩርቱን። በነገራችን ላይ መጀመሪያ ነው ሽንኩርት የሚገባው። ዘን ሽንኩርቱ ውሃውን እስኪጨርስ እንጠብቃለን። ከዛ በኋላ ዘይት እናደርግበታለን። ከዛ በዘይት በደንብ እንጠብተዋለን። ዘን ውሃ እናደርጋለን። ከዛ በርበሬ የለን ምጥን ሽሮ ነው፣ ስለዚህ እንድ እናደርግበታለን። ሽሮ እንመታለን። ሽሮ ፈልቶ ሲያልቅ ጨዋ አድርገን እናወጣና እንበላለን ማለት ነው። በቃ ይሄ ነው ፕሮሲጀሩ። ሽንኩርቱ ውሃውን እንዲጨርስ ካደረግን በኋላ በነገራችን ላይ ማማሰያ አልገዛሁም። ምን አስቤ እንደሆነ አላውቅም። ነጭ ሽንኩርት ቢኖረው ጥሩ ነበር። ያው ነጭ ሽንኩርት የለንም። ስለዚህ ስጋ መጥረሻም አንጨምርም። ምንም አይነት ቅመምም የለንም። ቢኖር ጥሩ ነበር። ያስቸለስ ሽሮችን እንደዚህ እንደዚህ እያደረግን የኢንሹሮ ስፖንሰር ያደረገችኝን ስሟ መጥቀስ ስለማይችል ነው ያክብርልኝ እያልን ወፈር ነው። እንዳይወፍር ብዬ ነው። ከበዛ ውሃን ጨምርበትና እናቀጥነዋለን። ምን አባቱ ይመጣል። እንኳን ይህንን የባለፈውን ሩዝም በልተነዋል። ላይ ወፍሯል። በጣም ወፈረ በጣም ወፈረ። ይሄ በኋላ ሲቀዘቅዝ አይቻልም። ስለዚህ ምን እናደርግበታለን? ባናቱ ውሃ የታባቱ ወጣችን ተንተክትክ አለች እና ምን እናደርጋለን አሁን? ባናቷ ጨው ጨምረን እዛ ወደ ምግብ እንገባለን። ወደ ምግብ እንገባለን። እንቀምሷል እና ጣሙን ነገራቸዋል። በቀመስኩት በኋላ ትንሽ ጨው ሳይጎሉ አይቀር። ከዛ ውጪ አሪፍ ነው። ጨው ትንሽ ይህን ይመስላል። የመጀመሪያ ቦታችን ይሁን። አንድ የሚያምር ቦታ ላሳይገቹ። ማታ ማታ ከውሾች ጋር ከዘጠኝ ሰዓት በኋላ የምንሄድበት አንድ ቦታ አለና አብረን ሁሌም የሚያምር ነገር ለማየት ትንሽ ይከብዳልና መንገዱ ትንሽ ከበድ ያለ ነው አሳጠር ነው እንጂ ረጅም ሰዓት መንገድ ነው የሆነ ተራራ ምናም መውጣት ያስፈልጋል እዛ ቦታ ለመድረስ ማለት ነው ሁሌም ውሾቹ ቀደም ቀደም ማለት ይወዳሉ ከፊት መሆን እና ትንሽ ሲርቁብኝ በፉጨት ነው የምጠራቸው

እኔ ሲርቆ በፉጨት ነው። ተጣጣችሁ ለይ ቆሙና ይጠብቁኛል ማለት ነው። ምክንያቱም ከፊት ምን እንደሚያጋጥመው እርግጠኛ ስላልሆን ስላልሆነ የምንመጣው ይህን ለማየት ነው።

ደጋግሞ ይጠይቀኝ አንድ ነገር ቢኖር ምን አስበህ ነው ገጠር የመጣው? ከሀገር እወጣለሁ ስትል አልነበረ ወይ? እና ከሀገር መውጣትህን ምን አስቀየርህ? ሀሳብህ ምን አስቀየርህ እያለህ በጣም ብዙ ይጠይቀኛል። ሀሳብ የቀየርኩበትን ዋነኛ ምክንያት ልንገራችሁማ ኢትዮጵያ ውስጥ የስነ ጥበብ ባለሙያ ሆኖ መኖር በጣም ከባድ አስቸጋሪ ነገር ነው። ምንም ያህል አስቸጋሪ ቢሆንም የስነ ጥበብ ባለሙያ የሚሰራውን ነገር ወዶ ስለሆነ የሚሰራው፣ በጣም ወድጄ የሚሰራው ስራ ነው እና ከህይወቴ የምነጥለው ነገር አይደለም። ስነ ጥበቡ የህይወቴ አንድ አካል ነው። የትኛውም የስነ ጥበብ ባለሙያ የሚፈልገው አንድ ነገር ቢኖር ኢትዮጵያ ውስጥ የሚታይና የሚጨበጥ አሻራ ጥሎ ማለፍን ነው። የትኛውም የስነ ጥበብ ባለሙያ ህልሙና ራዩ ያ ነው የሚሆነው። የኔም ህልምና ራዩ ያ ነው። ለማታውቁ ሰዎች በሙያ ሳሊና እና ቀራጺ ነኝ። የሰማርኩትም መስሩ ስለሆነ ማለት ነውና በአንድ ወቅት ከኛ በሙያ በጣም አንጋፋ ያውንና ርጅም ዓመት ሙያው ላይ የሰራ ከአንድ ሰው ጋር ያወራ ነበርና እዛ ቦታ ላይ በእኔ ቢላ የምንገኝ አርቲስቶች ስንናገር የነበረው አንድ ነገር ቢኖር በቃ ትንሽ እዚህ ሀገር ሰራ ሰራ፣ ግን ውጭ ወተን መስራት ነው ያለብን ምናምን ስንል ሰውየው ምን አለን፣ እስኛ በእድሜም በሙያም አንጋፋ የሆነው ሰውዬ ምን አለን፣ ጊዜ ከዚህ ሀገር እየወጣው ስራዎችን ያሳያሉ፣ ይመላለሳሉ። አንድም ቀን ቢሆን ግን ሌላ ሀገር ላይ ለመቅረት ሀሳብ ኑሮኛ ያቅም አለ። ለምን ብለን ጠይቅ ነው። እዛ ምሳሌዎችን እየጠቀሰ የዘረዝርልን ጀምር። በጣም ብዙ ሳሊያን፣ በጣም ብዙ ቀራጺያን፣ በጣም ብዙ ዘፋኞችን፣ ሙዚቀኞችን፣ ጊታር ተጫዋቾችን፣ በጣም ብዙዎችን እንደምሳሌ እየጠራ ከላይ እዚህ አገር ላይ በጣም ታዋቂ ነበር፣ ከላይ እዚህ ሀገር ላይ በጣም ብዙ ሰዎች ይወዱት ነበር፣ ከላይ ስራዎቹ በጣም ይታዩለት ነበር። እዛ ከሄደ በኋላ ግን እዛ ከሄደ በኋላ ግን የታክሲ ሾፌር ነው። እዛ ከሄደ በኋላ ግን የሆቴል ጥበቃ ነው። እዛ ከሄደ በኋላ ግን አትክልተኛው ነው እየሰራ ያለው እና የምትፈልጉት ስጠፋ ንተ ያንን ነው ወይ ከሀገራችሁ ከወጣችሁ በኋላ እናንተ ማንም ናችሁ። ሀገራችሁ ላይ አስተዋጽኦ ማድረግ ካልቻላችሁ፣ በሙያችሁ ሀገራችሁ ማገልገል ካልቻላችሁ በስተቀር ሀገራችሁ ስትከበር ብቻ ነው እናንተ የምትከበሩት። ከሀገር ከወጣችሁ በኋላ ለሳምንት ነው የሚወዷችሁ፣ ለአስራ አምስት ቀን ነው የሚያከብሯችሁ፣ ሶስት ቀንና አራት ቀን ብቻ ነው ስራችሁን የሚያዝ። ከዛ በኋላ እናንተ ማንም ናችሁ፣ ተራ ሰው ሁናችሁ ማለት ነው። የምትፈልጉ ከሆነ እዚህ ምድር ላይ መሄድ ትችላላችሁ ምናምን አረተናሉ እውነቱን ለመናገር መሰደድን ካሰብኩኝ በኋላ እና መንገድ ከጀመርኩ በኋላ ጭንቅላት ሌት ሲመላለስ የነበረው ንግግር የሱ ነው ሞኝ ሰው ብቻ ነው በሰዎች ስህተት የማይማረው እውነቱን ለመናገር ያ ምክር ከጭንቅላት የሚወጣ ምክር አልነበረም ጥበብ የህይወቴ አንዱ አካል ነው ብዬ ማሰብ ከሆነ ከዚህ ሀገር መሰደድ የለብኝም እኔ የዚህ ሀገር ነው የሚከበረው እኔ የዚህ ሀገር ነው ሰዎች የሚያገኝ የማውቀው የዚህን ሀገር ባህል ወግና ስርዓት ነው ያንን ይዤ ነው አርቴን የምሰራው እና ሰዎች የሚያደንቁት የሚወዱት የኔን ስራ ባህል ከወጋቸው ጋር የሚገናኝ ስለሆነ ነው ከእነሱ ሳቢና ፍልስፍና ላይ የተቀዳ ስለሆነ ብ ሌላ ሀገር ብሄድ እኔ ተራ ሰው ነኝ ሆኖ ማለት ነው። እና ገቦ ተራራ ላይ መሆን ህይወትን እንደ አዲስ ስትራግል አድርጌ እንደ አዲስ እዚሁ ስቱዲዮ ከፍቼ እንደ አዲስ ነገሮችን ሁሉ አስታክላለሁ ብዬ እዚህ የቀሩበት ምክንያት ያ ነው ማለት ነው። እና በእርግጠኝነት ነገ ከነገ ወዲያ የተሻለ ነገር እንደምንገነባ መልሼ እዚህ ስቱዲዮ እንደማቋቋም፣ ስራዎቼን መልሼ እንደምሰራ እናንተ መታችሁ የምታዩበት በኢትዮጵያ ስነ ጥበብ ላይ ደግሞ ጉሎ አስተዋጽኦ የምናደርግበት ጊዜ ይሆናሉ ብዬ አስባለሁ። መጣና እስኪሳካ ድረስ የአቅማችን ሁሉ እናደርጋለን። የቻልኩትን ሁሉ አስተዋጽኦ አደርጋለሁ ብዬ አስባለሁ። በጸሎታችሁ እንዳትረሱኝ ማንኛውም ግር የተሰኛችሁ እና ግር የተጋባችሁ ሰዎች ዋነኛ ምክንያቱ ይሄ ነው ማለት ነው ዛሬ ሽንት ቤት ልንሰራ ነው እንደዚህ ዳገታማ ቦታ ነው እና ክረምት ላይ ውሃ መቶ እንዳይሞላው መጠንቀቅ ይኖርብኛል እዚህ አካባቢ ነው የምንሰራው ማለት ነው ስለዚህ ወደዛ ወደ ጥግ ጋ ወስጄ ብሰራው የተሻለ ነው ብዬ አስባለሁ አንዳንድ ሰው የምር እንደዚህ እየፈጠንኩ እየቆፈርኩ ሊመስል ይችላል። አፍጠኛ ሆኖ የዴት አድርጌው እና ዶማው በራሱ በጣም ከባድ ነው። ብድግ ስታደረጉ ወደፊታችሁ ነው የሚወረውራችሁ። እንደዚህ አይነት ከባድ ዶማ ይቻላል። ቀመኖቱ ለምን በጣም ከባድ ዶማ ነበር እና መቆፈር ቀላል ነገር አይደለም። በጣም በጣም በጣም ከባድ ነገር መቆፈር ነው። አፈሩ ኔ ላይ ስለሆነ ስለ ቀመመ ይሁን ረጅም ጊዜ ተቆፍሮ የማያቅመሬ ስለሆነ ይሁን አላቅም፣ ብቻ በጣም ከባድ ነበር ከምታስቡት በላይ ማለት ነው። እና ቆፍሮ ለሚያድሩ ሰዎች በጣም አዝኛለሁ። ከትንሽ ደቂቃዎች በኋላ እጅ ውስጥ ሾክ ገባ ማለት ነው፣ ዶመው እንጨት ተሰንጥሮ ምናምን። ከዛ ትዝ ሲለኝ የጥፍር መቁረጫ አለኝ እና በጥፍር መቁረጫ እንደምንም ታግያ ወጣሁት። አሁን እዚህ ጋር ደርሰናል። ቅድም ሾክ ከወጋኝ በኋላ ትዝ ሲለኝ ለካ ጓንት ነበረኝ ሻንጤ ውስጥ የነበረ ማለት ነው። ጓንቴን አወጣች አረኩኝ። አሁን አይቲንክ አሪፍ ነው። የመጀመሪያው የናፈር ሳወጣ ትንሽ ጎርጎድ እያልን ገና ገና ከመጀመሪያ ላበላ ሆንኩኝ ማለት ነው። እውነት ስለምናገር መቆፈሩ ከባዱ ነው ሳይሆን አየሩ በጣም መውቃት ነው። እና ቀስ እያለህ ሁለት ቀን የሚፈጅ ሶስት ቀን ትንሽ ጠበብ ያለ ሽንት ቤት እንሰራለን። ከዛ በኋላ ቆጥበን መጠቀም ዛሬ የሆነ ቦታ ይዤ ነበር የሄድኩበት ቦታ የዘይቱን እርሻ ያለበት ቦታ ነውና በቃ ማንም የሚለቅሙ የለም። ንጠቅባላ ዘይቱን ወድቆ ወድቆ ደግሞ በማዳበሪያ ምናምን የበቀላለን ቲናንሽ ቢሆንም ጣፋጭ ናቸው። አረንጓዴ አረንጓዴ ሆኑ እናሳይጋቸዋለሁ በኋላ እና ጠገቡ የሽምብራ እርሻ ነበርና በ ይህን ሽምብራና ዘይቱን ስበላ ስበላ ስበላ ቆይቼ ሰዎች ታዋቂ ነበርና በጣም ጥሩዎች ነበሩ አበሉኝ። ግልጾ ለውሾቼ አሳይ ይዤ የመጣው መኩሪያ በጣም በቃ ደስተኛ ሆኖ ነው አሳ እየበላ ያለው ሌሎቹ ገና አልለመዱትም ሁለቱ ያሳውን ጉዳይ ዛሬ በዓለ እግዚአብሔር ስለሆነ ዛፍ መቆረጥ አይቻልም ተብሎ በነገራችን ላይ ዛፍ ነው የሚሸጡላችሁ እና አጣና መሸጫ ምናምን የለም። ኪስ የቻለውን ያህል ደግሞ ይዤ ወደ ቤት የመጣው ማለት ነው። የዛሬ ምሳ ፍራፍሬ ነው። ሽንትቤቱ እንደምታዩት አንድ ሜትር ከምናምን ከተወረደ በኋላ በቃ ድንጋይ ሆነ ገዛው ብሎ በቃ ምንም ለውጥ አላመጣም። ስለዚህ ጊዜ ሽንትቤት እናደርገዋለን። የሆነ ጊዜ ላይ ደግሞ አቅም ሲኖር እና ገንዘብ ሲኖር ሌላ ትልቅ ሽንትቤት አሰራለሁ ማለት ነው። ያው ዘይቱን ይህን እያጣጠምኩ ነው። መልካም ቀን። በነገራችን ላይ አሁን ከፊት ለፊት ያለውን ንጌታ አሁን ላጋራችሁ የምችለው ነገር ስላልሆነ ነው እንጂ እዚህ ምድር ላይ እንደዚህ አይነት ውበት የለም። እዚህ ምድር ላይ ማለት ነው እስከማውቀው ድረስ እንደዚህ አይነት ውበት የለም፣ እና ቀኑ ሲደርስ አጋራችኋለሁ። ተራራ ጫፍ ላይ ያለ ነው እና ውሾቹን ተመስጠው ጅምሳት የሚያዩት ሁሉ ወደ አንድ አቅጣጫ ነው። ውበቱ በቃ እንትን ብሏቸው ማለት ነው፣ እና ለማንኛውም አንድ ቀን ሁላችሁንም እንጋብዛችኋለን። ሁላችሁም ትመጣላችሁ፣ ሁላችሁም የምታዩት ይሆናል ማለት ነው። ሰላም፣ እንዴት አደራችሁ? ሰሞኑን የጫንኩት ቪዲዮ ላይ ሰዎች የሆነ ሀሳብ እያነሱ ሲከራከሩ ሰምቼ ነው። አንድ ጥያቄ ልጠይቃችሁ ነው። ከኔና ከእናንተ ማን ነው ለነጻነት ቀርብ የሆነ? እስካሁን እኔም እናንተም ነፃ ሰዎች አይደለንም፣ ግን ለነጻነት የቀረበ ማን ነው? በእርግጥ ነጻነት ማለት ምን ማለት ነው ብለንም መጠየቅ ይኖርብናል እ ስለዚህ ምታስቀምጡልኝ ኮሜንት ላይ ሁለት ነገር ይሆናል። ነፃነት ማለት ለእናንተ ምን ማለት ነው እና ከእናንተና ከኔ ለነፃነት የቀረበው ማን ነው? መድሁ የመጀመሪያውን የፊት ጠባሳ ሳያስተናግድ አይቀርም። አፍንጫው ዛሬ ተቧጭሯል። ምን እንደቧጭረው ባላቅም ማለት ነው። በነገራችን ላይ ጠባሶች የጀግንነት ምልክቶች ናቸው። ጠባሶች ትውስቶች ናቸውና ና በእርግጠኝነት ውሼ ወደ አንድ ጀግናነት እየተቀየረ ነው ማለት ነው። ከመጣው እኔም በጣም ብዙ የተጫጨርኩት ቦታ አለኝ። ብዙ ጠባሶችና ምልክቶች እናጠቻለሁ። አይ ቲንክ ወደ ጀግናነት እየተቀየርኩ ሳሉን አልቀርም። ዛሬ የደስታ ቀን ነው። ሳምንቱ ሙሉ ሲያንገላታኝ የነበረው አቧራ ዛሬ ተበቅየዋለሁ። ድብና አርጊ ነው። በውሃ ያጠፉት ውሾችን በጣም ደስተኛ ነበሩ። በኋላ እየተጫወቱ ነበር። መጥረጊያና ሙሉ ቢያ ከሳምንት ተጠበቀ በኋላ አግኝቻለሁ። በቃ ዛሬ ቤቴን አጸዳው ማለት ነው። በዚህ ሳምንት በጣም ፈጣን ፕሮግረስ ነው ያደረግነው። ውሃ ችግራችንን ቀርፈናል። የምግብ ችግራችንን ቀርፈናል ሙሉ ለሙሉ ከዚህ በኋላ። እንጀራ ማስጋገር ጀምረናል። እንጀራ አለን ያለ ማቋረጥ ማለት ነው። የምግብና የውሃ ችግራችንን ከቀረፍን በኋላ ከዚህ በኋላ ወደ ስራ ነው የምንገባው ማለት ነው። የሚታዩ አዳዲስ ስራዎችን መስራት እንጀምራለን።